አሰላሙ አለይኩም ወረሐመቱላህ ወበረካቱህ ውድና ተከበራችሁ ቤተሰቦቼ በሙሉ ሀባይ እንዴት ናችሁ? ሁላችሁ ሆኖም ሰላም ብያለሁኝ በእያላችሁበት ዓለም ዳርቻ የአለ ሰላም እንዲሁም እዝነት በረከት ሪሂራ ሂድ እናንተ ጋር ይሁን እያልኩኝ መጣሁ። አዲስ ነገር አየሁኝና እኔን ብቅ ብያለሁኝ። እናንተም ደግሞ ብቅ እንዴት ትሉ ተስፋ አደርጋለሁኝ። መቼስ ከአየን አላስችል የሚል ነገር በተለይ ተልዬ ደግሞ እኔ ላይ የሆነች ነገር ሳየ አላስችል የሚለኝ ነገር አለ። ማን ነው አብርሽን አየሁኝና የጎተ ጋር ምን እየተካሄደ ነው? ይሄ ደሞ ምንድን ነው ብዬ ቢቃልኩላችሁ። መቼስ ያልሰማ እኔ ቤት ይሰማል። ነገሩን የሰማ ደግሞ አዲስ አይሆንበትም ማለት ነው። አብርሽ በዚህ ልክ አብዶ እንዲሁም ደሞ ይሄ ይሄ እንደዛ ማለት ሩታና አብርሽ ከተገናኙ ከተወሰነ ቆይታ በኋላ ይሄ ቪዲዮ እራሱ ማለት በዚህ ልክ በዚህ ሁኔታ ተሰርቶ ነበር ማለት ነው። አብርሽ መጀመሪያ ሩታን አሊቀበል፣ ምናልባት ካረሳችሁት ማለት ነው መጀመሪያ ሩታ አሊቀበል ብሎ ትንሽ እንትን ብሎ ነበር። ከተወሰነ ቆይታ በኋላ ደግሞ አሁንም ያኒ ሩታን ሲቀበል ሩታ በተራዋ አይ ብላ ነበር። ይሄንን የእያንዳንዱን ምናልባት ከመጀመሪያ ጀምራችሁ የምትከታተሉ እናንተ አይጠፋችሁም፣ ያኔ ታስታውሳላችሁ ማለት ነው። ግን አሁን አሁን ሳስበው፣ ልክ እንደዛ እየሆነ ነው። ሩታ ትናንት አይተናል፣ አብርሽ ፈርማለሁን ችግር የለብኝም ለመፈረሙ እያለ እንዲሁም ደግሞስ ያኔ ወረቀቱን እየፈረማ እየሰጣት ነበር የፍቺ ወረቀት ማለት ነው በዛን ሰዓት ያኔ ሩታም ተቀብላ አመሰግናለሁ ብላ ሄዳ ነበር። በኋላ ደግሞ አብርሽ ያው ስሜታዊ ሆኖ ነገሮችን ሁላ ማቆጣጠር እንዲሁም ደግሞ በቃ አልቻልኩኝም፣ ይሄ ቤት ብዙ ትውስታ እያስታወሰኝ ነው። ስለዚህ እዚህ ቤት መቆየት አልፈልግም። እንዴ እናንተ ቆይ ምን እየተካሄደ ነው? ትላንት የሩታ እናት ስታወራ ሰምቼ ነበር ማለት ነው። ምክንያቱም ምን ብላ ስታወራ ማንም ቢንጫጫ ማንም ያው እኛ ቤተሰብ ሆነናል አንዴ ምንም ያኔ በዚህ ጊዜ በዚህ ጊዜ የሚጨምር ሳይሆን የሚለያይ ሰው ነው ያለው። ስለዚህ እባካችሁን ለመለያት ብላችሁ ይህንን ነገር እንዲህ ይህንን ነገር እንዲህ ብላ የሩታ እናት ስታወራ የምር ደስ ብሎኝ ነበር። ምክንያቱም ይሄ ነገር ያው ዞሮ ዞሮ አብሮ ይሆናሉ በማለት ማለት ነው። ግን ይገርማል። ዛሬ ያኔ ትላንት እሷ ካጅስ ማናት ያቺ የሩታ ይሄት ማለት ነው ሜላት እና እንዲሁም እናቷ ቪዲዮ ሰሩ። ከነሱ በኋላ ደግሞ አብርሽና ሩታ ተለያየን ብሎ መጡ ማለት ይሄ ምንድን ነው? ወረቀቱን እሰጣታለሁ እን ብሎ መጣ። ከዛ እሷ ተቀበለች። ዛሬ እሷ ጭራሽም አበደ። ምን እየተካሄደ ነው? ግን የምር ትላንት የሩታ እናት አይቼ በጣም ደስ ብሎኝ ነበር። ምክንያቱም አሁን ይሄንን ያክል ከሆነች አቅም ስለሌላት ልጄን እኔ ጋር አመጣታለሁኝ ለእኔ ተሰጦኛላችሁ ስትል ሰማን፣ እንዴ ወይስ አሁን አሁን አሁን አሁንማ እኔ ብዙ ጊዜ እኛ እዚህ ጋ ሚዲያ ወጥተን ለራሳችን እንደፈለግና እንሰደብ፣ እንደፈለግና እንሆን ችግር የለም አንዴ ወጥተናል አይደል? ያኔ ሁሉንም ነገር እንችላለን እችላለሁኝ በማለት ነው የምንወጣው ግን ደግሞ ብዙ ጊዜ ላለሁኝ ያኔ ምስኪን እዛ ቁጭ ያሉት ወይም ደግሞ አባት እናቶቻችን ያኔ በእኛ ተነሳ እነሱ መጥፎ ናቸው ወይም ደግሞ እነሱ እንዲናቸው ብዙ ጊዜ እንደዛ አይነት ነገር ያኔ ሊካሄድ አልፈልግም። እኔ በራሴ እኛ አንዴ ወጥተናል ነገሩን ሁላ እንችለዋለን። ግን ደግሞ በእኛ ሰበብ እናት ምንም ማታቅ እንዲሁም ደግሞ አባት በኛ ሰበብ ማሳደብ ወይም ደግሞ በኛ ሰበብ እነሱን ሊሆነ ያኒ አላ አይደል? በኛ እንደ እንዲ ኮሩብን እንጂ እንደ እንዲያፍርብን መሆናችን ተገቢ ነው ብዬ አላስ። ይህንን ያልኩት ትላንትያ እሷ መጥታ የሩታ እናት መጥታ ያኔ ልጄን ለኔ ትሰጡኛላችሁ ማንንም ምንም ቢል ሊለያያችሁ ወይም ደግሞ ሆነ ነገር ሊፈጠር አይችልም ቢላ ስታወራ ሰማን። አዎ ከዛ ከትንሽ ቆይታ በኋላ ደግሞ አሁንም ተለያዩ የሚል ነገር ሰማን። እንደ ይሄ ነገር ምን እየተካሄደ ነው? ይሄ ነገር እርግጠኛ ከሊሆነች ያቺ ማናት ሜላት ማለት ነው፣ በዚህ ነገር በሩታና በአብርሽ አብሮ መቃጣሊነት እርግጠኛ ሰትሆን ለምን እንደነው እናቷን እዚህ ያመጣቻት? ያመረ እኔ አንዳንቴ እኮ ምን ገራ ነው የሚገባኝ፣ ጭራሽ ወይስ እሺ ለማንኛውም የመጣችሁት አህለን እንኳን ሰላም መጣችሁ። መርሀባ መሬምዬ፣ አህሌን እንኳን ሰላም መጣሽ ተም- ተምርዬ አህሌን እንኳን ሰላም መጣሽ ተምርዬ። መጣሽ እንዴ ዋሌኩም ሰላም ወራህመቱላህ ወረካቶ። በር አሞዬ፣ በሰላም ገበይ ዋሌኩም ሰላም ወራህመቱላህ ወረካቶ አሞዬ አውቆ ሚዲያ የሚጃጃሉት እሺ። በላይክ አንደኛ ነኝ አሞዬ፣ አመሰግናለሁ ውዴ ዋከ ከከ። አይ ምን ያሳቀሽ ነው አሞዬ? እኔ ሲምር አሁን አሁን፣ እንዴ ሳስበው ሳስበው፣ እንዴ ግራ ግብት አለኝ። ትላንተ እናቷ እዚህ ጋር እኔ እርግጠኛ ሰት ሆናች ሜላት እናቷን ያቺን ያቺን ምታከለ ያኒ የምርት ጥቅናት ማሻአላህ፣ ተባረከላህ እሷን ይዞ እዚህ ጋር እየመጡ የሆነ ነገር ማውራት፣ አሁንም ደግሞ እሷ ትንሽ አፏ እንትን ሳይሆን አሁንም ያኒ አብርሽ ፈረማ ቢሎ ይሄ ግራ አጋባኝ። አሁንስ በእርግጥ ያኒ እስከ ዛሬ ቆይቶ መለያየታቸው የሆነ እንትን የሚያደርግ ነገር አለ፣ ግን ደግሞ እዚህ ጋር እኛ እንደፈለገ እንሰደብ አሁን በዚህ ቪዲዮ የሩታ እናት ስንት ሰው እየሰደባት ነው? ስንት ሰው እና ስንት ነገር እያላት ነው? ትላንት ያኒ ትላንት ባወራችሁ፣ ዛሬ የምትሰደበበት ይሄ ሰበቡ ማነው? ያቺ ማናት ሜላት ናት ማለት ነው። ሜላት፣ ነገሩ ሳይረጋጋ ነገሩ ሳይጣራ ያኒ እያውጥ እንዲህ በይ ብትላት ነው። እሷ አሁን የምር ትልቅ ሰው ስለሆነች ምንም አታውቅም ያኔ እንዲህ ባይ እንዲህ ባይ እያለቻት ነው ሜላት የምታመጣት ማለት ነው። ስለዚህ በማን ሰበብ በሮታና በሜላት ሰበብ ምስኪን ዋ እናት መሰደብ ተገቢ ነው? በየላስሙ እነሱ ወጥተዋል አይደል? የራሳቸውን ስሩ እንዶ እናት እንዶ አባት እዛ ይቀመጡ ሰላም ይበሉና ማለት ከወጡ እዚ ካወጡ እነሱን እንደፈለጉ ህዝቡን መስደብ ወይም ደሞ ተመልካችን መስደብ ግን ምስኪን እናቷን እያመጣች እዚ ጋ። ትላንት እንደዛ ባወራችሁ ነገር ስንት ሰው ስንት ነገር ይላታል። አንዳንዴ አንዴ ቆም ብሎ ማሰብ ጥሩ ነው። እኛ ወጥተናል ሁሉንም ነገር እንሽ እንሽለዋለን ይሆናል። ነገር ግን ደግሞ የምር እኔ እናትና አባት ባኛ እንዲኮራ እንጂ ባኛ እንዲ አፍርብን መሆን ወላሄ ጥሩ አይደለም። ሲጀመርስ አሁን ምን ምንድን ነው የሚባለው አሁን ምን አደርጋል? ድስት ጥይዶ ማልቀስ ነው እንደሚባለው ነገር ይሄ ማለት ደግሞ መጀመሪያ ይሄ ነገር ምንድን ነው ምን እየሰራሁኝ ነኝ ምን እያደረኩኝ ነኝ ብሎ ትንሽ ቆም ብሎ ማሰብ ነበር ግን ደግሞ አልሆነም አሁን እሪ እሪ እሪ ያዞኝ ልቀቁኝ እሞታለሁ ምን አደርጋለሁ አሁን ግን ሲጀመር እኔ እኔ አሁን አሁን ሳስበው ሲጀመር ሲጀመር እዚሁ ለሚዲያ ለምንድን ነው ይሄ ለዩቱብ ብሎ ተገናኙ እንጂ ሲጀመር ሩታ አብርሽ ና ሩታና አብርሽ እየተጋቡ አይመስለኝም። አሁን ሳስበው ሩታ ወደ ባሏ ነው የሄደችው መሰለኝ። እሺ፣ ካዛስ ላይክ ካላደረጋችሁ ላይክ አድርጉ። እንኳን ደህና መጣችሁ። እሺ፣ ሶስተኛ ላይክ የጉዳ ጋር ላይክ ሶስት ብቻ ነው እንዴ? ላይክ አታደርጉ? ምን እንደናንተ? አየ ያ ባናት ላይክ አርጉ እንጂ፣ ላይክ አርጉ። ሃይ። ወአለኩም ሰላም ወራህመቱላሂ ወበረካቱ አላሁ። ስራ፣ እሺ፣ ስሪ። የሰራ ይከበራል። ስሩ ስራ። ሆናችሁ ብቻ ስልኩ ከኔ ጋር ቁጭ ይበል። እሺ። ጣይባዩ፣ ወአለኩም ሰላም ወራህመቱላሂ ወበረካቱ። አህላን ወዲህ አህላን ፊክ ብዬ አለሁ አለሁ ይ አመሰግናለሁኝ። በእኛ ሽር አርግዞ አይደል ወይ ተምርዬ ስትጽፊ ክፍተት ስጪውና እ እንዲነበብ ማለት ነው። አይነበብም። አሁን ይሄንን እንዴት ነው ብዬ ማነበው? ታምርዬ፣ ምን ነው ከሰው አትሰጪው። ምንዴ? እንዴት አመሻችሁ። ሀላዬ ህሌን፣ እንኳን ሰላም መጣሽ። አለን አልሐምዱሊላህ። አንቺስ እንዴት ነሽ? ላይክ ላደረጋችሁ ላይክ አድርጉ። ላይክ ያደረጋችሁ ተመሰግናለሁ። ኦሞ ባልሽ የት ገባ? ዛሬ ነው እንደም ይታዩ። እሺ ላይክ ላደረጋችሁ ላይክ አድርጉ። ላይክ ያደረጋችሁ ተመሰግናለሁ። ካመጣችሁ ይቀር ትንሽ የተረጋጉ የሆነ ነገር ማለት ካፈለጋችሁ ደግሞ የሆነ ነገር ማለት ትችላላችሁ። መቼ ሳይጠፋችሁ ሀሳብ አስተያየት በሩታና በአብርሽ ዙሪያ ሲሆን እንደሆም ደግሞ በኖላዊ ድራማ በሩታና በአብርሽ ላይ የሆነ ነገር ማለት የሆነ እኔ ለራሴ ነው እንዴ ወይስ ሁሉም ሰው እንደኔ ነው? የሆነ ትንሽ እንትን አደርጋል። እናንተ ስትፈልጉ በግድ የሆነ ነገር እንዴት ላደርጋችኋል ማለት ነው። ስለዚህ የሆነ ነገር ማለት ትችላላችሁ። መቼስ ሳታዩ አትቀሩም። ካያችሁ ደግሞ የሆነ ነገር በሉ እሺ፣ ኡሙ ሰሞራዲን ዎዬ ሃላዬ ጊፍት የህል እንኳን ሰላም መጣሽ። መጣን መጣን። እንኳን ደህና መጣሽ፣ አንቺዬዋ ቁጭ በይ ሉውሉ። እንደት ነገርኩሽ? እሺ ክፍት ነው፣ ሃላዬ አመሰግናለሁኝ ግፍትዬ አመሰግናለሁ። የራትረትሽ ሳይለንድ ሊሆን እሺ። ጠይብ ላይክ አላደረጋችሁ፣ ላይክ አድርጉ። ላይክ ያደረጋችሁ ተመሰግናለሁ። ከመጣችሁ አይቀር ላይክ አድርጉ። የምር ላይክ አድርጉ። ምን እየሆናችሁ ነው ግን? ትንሽም ተረጋጉ። ከገባችሁ ምን ነው? ምን እየተካሄደ አመስሏችሁ ነው? ርውጥ ብላችሁ ውጤት የምትሉት ነገር እዚህ ቤት ምን ምን አዲስ ነገር እየተካሄደ ነው? ይህችስ ደሞስ ምን እያለች ነው? እንደ አትሄውጦ ቆጮ በሎ ላይክም አድርጉ። ሁላችሁንም አመሰግናለሁኝ ስለ መጣችሁ ስለ ዘየራችሁ ቴንክዩ። ላይክ ማድረግ ደግሞ አትርሱ። ላይክ አድርጉ። እሺ ከገባችሁ አይቃ አረ ላይክ አድርጉ። የሆነች ነገር እንድትኖር ከፈለጋችሁ በሉ መቼ አይጠፋችሁ እና ነገር ማለት በዚህ በዚች ልጅና በዚህ ልጅ ዙሪያ አሁንስ የመጨረሻ ቪዲዮ ነው፣ እንጂ አሁን እኮ የመጨረሻ የመጨረሻ ነው። እና ውረባት እንዴ ወይስ ደሞ በኋላ ነጋ ታርቆ ስለሚመጡ አይ፣ ይህማስ መጨረሻ የለውም። ለገንዘብ ብሎማ አሁን አሁንማ እንደዛ መሰለኝ። አይ እንዴ ገንዘብ ስራውን ስጠው እንዴ አዳሚ እና እሺ ከምን ደረሳችሁ? ለገንዘብ ብሎ ወማ ዘጠኝ ወር ሙሉ ሲዲብ ቃላል እኔ ሳሁን ይሄ ያስጠላኝ ይሄ ማነው አብርሽ ነው መጀመሪያ ከማንም ሄዶ ሄዶ ሲገደም ቆይቶ ቆይቶ አሁን አይ በውሳኔ እኔ በውሳኔ እጸናለሁኝ እንጂ ንቅንቅ የለም እባክህ ይሄን ሌላ ነገር አልጠየኩኝም። ብቻ ፋርሚልኝ ነው ያልኩት ይሄ ደግሞ የሚከብዳህ ከሆነ ችግር የለም ስትለው ወረቀቱን እንደ ሰአሁን ፈርሞ ሰጠታ ሰጠ። ከእዚያ በኋላ ቤቴ አልገባም ማለት እስ ምን የሚሉት ነገር ነው? ቤቴ አልገባም። ይሄ ቤት እኮ ብዙ ትውስታ አለው። ስለዚህ የባካችሁ ተዉ፣ አትከታተሉኝ። እኔ ሊኖርበት አላለም መጀመሪያ ነበር እሱ አውርጉሶና እሱ ያቺንም አምጥቶ እየጨፈራ ያቺንም አምጥቶ እየጨፈራ አሁን ደግሞ ጭራሽም ኡኡ ማለት ምን የሚሉት ነገር ነው? መጀመሪያ ነበር። ከኋላ ይደርሳል ይሄ መጃጃል የሚሉት ነገር የትም አይሄድባቸው ነበር። እሷ እርጉዝ አይደለች? ትንሽ ከሷ ሆኖ እሷ ስትወልድ ስራውን ጀምር ነበር። ምን ችግር ነበረው? ግን እሷ የምትወልድ ድረስ አርፎ ቁጭ እንደው አመሉን ይሄንን ምንድነው ጸባዩን ደብቅ አድርጎ ያዝ አድርጎ፣ ከዛስ ከዛማ ላይ ካላደረጋችሁ ላይክ አድርጎ ምን ነው ግን ተሳስተው ተሳስተታችሁ ነው እንደምትመጡት። እናንተ ሳያችሁ ቁጭ በሉ እንጂ ነገር አይገባም። እሺ ቆይማ መጣሁ። እሺ ያ በእናትህ እም ከምን ደረሳችሁ? አትወጡ ቁጭ በሉ ቁጭ በሉ። እንዲሁም ደግሞ አ እም ሐሳብ አስተያየት የምትሰጡት ካላችሁ። አይ እሷ አይደለም እሱ ነው ጥፋተኛ ይመጣሉ ብዬ ነው

ይሄን አቅር የአት ቢናንገደው ትላንት ትንሽ በቃ እኔም ምንም ማድረግ አሁን አርግ የተባለኩኝ ነገር አደርጋለሁኝ። ምን ላድርግ? እኔም ግድ ሆኖብኝ ነው ብሎ ትላንት። ይሄም ምንድን ነው ወረቀቱ ላይ እንትን ሲያደርግ ሲፈርም ማለት ነው እ ሲፈርም ነው። አሁን ምንድን ነው ሚሉት እነሱ እንደሆነ እንያላቀው ሲፈራረሙ ወረቀቱ ላይ ፈርሞ ሲሰጣት በቃ አበቃ።

ምን ነው? የት እየረወጣችሁ ነው? አሰራም አሰላም አለይኩም የነጋ ያህል የለ እንኳን ሰላም መጣሽ። ሰላም ሽ አሁን ኡሙዋ ወይዬ አይለያዩም እኮ የሚለያዩ አይመስለኝም እኔም ሳስበው የሚለያዩ አይመስለኝም። ይሄንን አክል መሆኑ አሁን እንዴ በመጨረሻ መጨረሻ ደርሶ የኔ አባቱ መለያየት ነው እንዶ የሥራ ጉዳይ ሆኖባቸው እንጂ ይሄን ሰጥቆኛ እዚህ ጋር አይ ተለያዩ። አይ አበቃ እንዴ ነገሩ። እነሱ ይሄን ሰጥቆ እዛው ከካሜራ ጀርባ የሆዳ ሆዳችን እያወጉ ይሆና። መቼስ እንደዛ ከሪሆና ትላንት የሩታ እናት መጥታ